ሐረግ ድራማ ላይ እንግዲህ በክፍል ሰባ አንድ ሁላችሁም እንዳያችሁት ማለት ነው ያው ያፌት የሰርግ ጥሪ ለመጥራት እነናታን ቤት ሄዶ ነበር። እንግዲህ የተወሰነ ሰጥ አገባ ቢፈጠርም እናታን ደስተኛ የሆነ መስሎ እልል ብዬ እድራት አለው እሷን ደስተኛ ያደርጋት እንጂ እኔ እመጣለው ያውም ዝንጥ ብዬ ነው እያለው ነበር ለያፌት። ይህ መልሱ ደግሞ ያፌትን አስደስቶታል እና አስደንግጦታል ምድ ጭምር ለምን ተደሰተ በሆነ መንገድ ይሄ ሰርግ ይቀራል እያለ እሱም ስጋት ውስጥ ነው ያለው በመጨረሻ ግን ያው ቤዛ ያደረገችው ምክር ኤፍራታ ካንተ ውጭ ሌላ ልታፈቅር አትችልም። ያፌትን ልታገባው አትችልም። አፍቅረው አይደለም የምታገባው። የሆነ ነገር አለ። እኔትን አቃታለው ችግር እየተፈጠረ ሁሉ ሁሌም ትደብቃለች። ስለዚህ ይህን ሰርግ ማስቆም አለብህ። መታገል አለብህ ናታን። እስከ ዛሬ የለፋሁት የደከምኩት በውሸት እንደሆነ ገብቶኛል። ከንቱ ድካም ነበር ያደረግኩት። የማይወደኝን ሰው እንዲወደኝ ማድረጌ ስህተት ነበረ። ያውም ላይሳካል ይልሃልኝ በማለት እንግዲህ ኤፍራታ ጋር ደስተኛ ሆነህ እንድትኖር ፈቅጄልሃለው። ስለዚህ ሰርጉን ማስቆም አለብህ እያለችው ነው። ናታን አሁን እንግዲህ በቤዛ ምክር ተነስቶ ሰርጉን ለማስቆም የሆነ ሀሳብ ለማፍለቅ እየሞከረ ነበር። ግን ደግሞ ምንም ነገር ሊመጣለት አልቻለም። ስለዚህ ናታን ይህን ሰርግ ለመበጥበጥ እያሰበ ነው። ኤፍራት ዛቤት የተመቻት ትመስላለች። ደስተኛ የሆነችም ትመስላለች። ምን አስባ ይመስላችኋል? በሆነ ነገር ልታመልጥ ይሆን ወይስ ደግሞ የሆነ መረጃ ለያፌት ይዛ መውጣት ፈልገ ይሆን? መቸም እልል ብሎ እሱ ሲያገባት ቆማ አትገኝም እዛ ጋ። ይሄ ነገር ደግሞ ለያፌት አስደንግጦታል። በሰላም ነው ጸባይኛ የሆንሽው በሰላም ነው እንደዚህ የሆንሽው እያለ ነበር በሰላም አይመስለኝም እያለ ኤፍራታን እንግዲህ እየጠረጠራት ነበር ማለት ነው። ኤፍራታና ሰራተኛዋ ደግሞ ፒስ ሆነዋል። ፒስ ሆኖ እያወሩ እንዳለ ያፌት መጥቶ ነበር። ይህን ነገር ሲያይ ያፌትም ደንግጧል። ከሰራተኛዋ ጋር ማውራቷ ምቾት አልሰጠውም። እንግዲህ ከሰራተኛዋ ጋር ምንም እያወሩ እንዳልነበርና ና እንዳልተግባቦ ነው ለያፌት የነገሩት። ሰላም ውዴ ቻናላችን ቤተሰቦች እንዴ ናችሁ? ደህና ናቸው። በጣም ደህና ነኝ። እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም አ አዳዲስ ድራማዎችን ሲለቀቁ ሀሳብ አስተያየታችን ሰላምን ሰጥበትና ደግሞ የድራማውን ሀሳብ ጭምቅ አድርገን በትንሽ ደቂቃዎች ማስረዳት ስለምን ሞክር ማለት ነው እንግዲህ ሐረግ ድራማ ሁላችሁም እንዳያችሁት በክፍል ሰባ አንድ ብዙ አዳዲስ ነገሮች ተከስተዋል ማለት ነው። ከነዛ መካከል እንግዲህ ኤፍራታ ያቤት የተመቻት ይመስላል። ናታን ሀሳቡን ቀይረዋል። እልል ብሎ ከመዳር ሰርጉን ወደ ማስቆም ተቀይረዋል። ቤዛ ደግሞ ናታንን የኔ አደርጋለሁ ብሎ ሙጭጭ ከማለት የኤፍራታ ይሁን ብሎ ፈቅዶ ሰጥቶ ሀሳብ አስተያየት እየሰጡ ናታንን ለኤፍራታ እንዲታግል ማድረግ እዛ ጋ ደግሞ ሉሊት ሉሊት እና ቤዛ ሌላም አለ፣ ቤዛ ጋር አዲስ ነገር ቤዛ እንግዲህ እስከዛሬ ኤፍራታ የገነት ልጅ እንደሆነች አታቅም ነበር። ግን ደግሞ ሉሊት ነግራታለች ማለት ነው። ኤፍራታ የገነት ልጅ እንደሆነች ቤዛ ሰምታለች ማለት ነው። ይሄ ነገር አስደንግጧት፣ ሉሊት ላይም እየጮጭባት ነው። ነገር ግን ሉሊትን ያስደሰታት ነገር ገነት እና ኤፍራታ ልጅ እናትና ልጅ መሆናቸው በዛ ላይ ደግሞ ኤፍራታ እናቷ እንደሆነች አለማወቋ ነገሮችን ለማቃጠርና ገነትን ለማስፈራራት ፈልጋ ነበር። ግን ደግሞ ቤዛ የነገረቻት ነገር የሉሊትን ቅስም ስብር አድርጎታል። እረድብን አንጀቷ እርር ቅጥል ነው ያለው። ለምን አትሉኝም? ምክንያቱም ገነትን ለልጅ ሽ እነግራታለሁ እያለች ማስፈራራት ፈልጋ ነበር። ቤዛ ግን የነገረቻት ሁሉን ነገር ኤፍራታ እንደሰማችና ይህን ነገር ሰምታ ከዛ ቤት እንደ ወጣች ስትነግራት ሉሊት እንግዲህ በጣም ተናዳለች፣ በጣምም ደንግጣለች። ቤዛ ደግሞ እዛ ቤት ሁሉም ሰው በመውጣታቸው ብቸኝነትና ባይተዋርነት እየተሰማት ነው። ራሷን ሙሉ በሙሉ ያ እስር ቤት ቀይሯታል። ግን ደግሞ ያፌት ከኤፍራታ ጎን ሆነሽ እልል ብለሽ ጽዮንን አምጥተሽልኝ እንድትደርይኝ ብሏት ነበር ይህን ነገር ግን እሷ ሽብላ ብትወጣም አሁን ግን ያን ነገር ማድረግ አቅም ያላት አይመስለኝም። አምሯ በሙሉ ተቀይሯል። ይልቁንስ ቆማ ከመዳር ያፌትን ከማግባት እንድታመልጥ የማድረግ ጥረት ነው ሀሳቧ ውስጥ ያለ እንግዲህ ኤፍራታን አግዛሃለው እንድታመልጥ እናድርግ፣ ከዛ በኋላ ያን ታደርጋት እያለች እንግዲህ ናታንን እየመከረችው ነበር። ናታንም እንግዲህ ምክሯን ሰምቶ ሀሳቡን ቀይሮ ይህን ሰርግ እንዴት ማስቆም እንዳለበት እያሰበ ነበረ። እንዴት ማስቆ ማስቆም ይችላለው። አሳልፌ አልሰጣትም። እውነት ነው፣ የሆነ ነገር ብትሆን እንጂ በሰላም አይመስለኝም እንደዛ ያደረገችው። በአንዴ ልታፈቅረው አትችልም እያላት ነበር። ከቤዛ ጋር ብዙ ጊዜ ትንትን ብለው ነበረ። ኤፍራታ ያፌትን ልታፈቅረው አትችልም እያለችው ነበረ። ምክንያቱም አንተ እኔን ልታፈቅረኝ እንዳልቻል ሁሉ ኤፍራታም ናታንን ልታፈቅረው አትችልም። አንተን ምታፈቅረህ አንተን ልትተውህ አትችልም እያለችው ነበረ። እንግዲህ እዚህ ጋር ክርክር ቢፈጠርም ወደ መጨረሻው ግን ናታንን አሳምን። አሁን ናታን የመበጥበጥ ሀሳብ አለው። እንግዲህ ሰርጉን ያስቆማል ወይስ አያስቆመም የሚለውን ነገር እንግዲህ በቀጣይ ክፍል እናየዋለን። ኢፍራታ ግን እዛ ጋር ጸባይዋን አስተካክላ ደህና ሰው መስላ ተቀምጣለች። የሆነ ነገር ያሰበች ይመስለኛል ማለት ነው። የአፌትን መረጃ መውሰድ የፈለገች ይመስለኛል። ሰራተኛዋ ደግሞ እንግዲህ የማን እንደሆነች አይታወቅም። አሁንም ቢሆን የአፌትን ቪዲዮ እየቀረጸችው ነው ማለት ነው። ለኢፍራታ ይሁን የምትሰራው፣ ለሌሎች ሴቶች ይሁን የምትሰራው አይታወቅም። እንግዲህ ቪዲዮ እየቀረጸች ለአለቃዎቿ እየላከች ነው። እኔ ግን ሲመስለኝ እንደ ሄዋን ፖሊስ ሆና ግን ደግሞ እንደ ቤት ሰራተኛ ሆና እየሰራች ይመስለኛል። ስራዋን እን ሰላይ ነው የምትመስለኝ። የፊት ሰራተኛው ሳይሆን ጠላቱ ወጥመድ ውስጥ የምታስገባው ይመስለኛል። ኤፍራታ ደግሞ አንዳንዴ ሳስበው ሳስበው ልክ እንደ ሚስት አድርጋ ታገባውና ያፌትን፣ ከዛ በኋላ ሀብት ንብረቱን እኩል ተካፍላ፣ ከዛ በኋላ የነናታን ናታን ቤት ስለሆነ ቤቱን ለናታን አድርጋ ከናታን ጋር አብሮ መኖር ወይ ሚጀምሩም ይመስለኛል ከተጋቡ በኋላ። ያየችውን ነገር ለናታን ብታስረዳው በእርግጠኝነት ይረዳታል። ምክንያቱም አሁን ምን ሆና እንደሆነ በሰላም እንዳልሆነ ስለጠረጠሩ ብታስረዳው ናታንም ይረዳታል ብዬ ነው ማስበው። ብቻ አሁን ያፌት እያበቃለት ይመስለኛል። ሉሊትም ቢሆን እያበቃላት ነው። ምንም አሁን የሚያዝ ነገር የላትም። ጽዮን ማስታወስ ባትችልም ግን ደግሞ ሉሊትም የመጨረሻው እንትን እየደረሰ ይመስለኛል። ኤፍራታ ይሄን ነገር መረጃ ይዛበት ያፌትን፣ እነዛን ሴቶች እዛ ጋር እንደሚያ ከደረሰችበት ሔዋንም በጎን ስላለች፣ በዛ ጋር ሔዋናለች፣ በዛ ጋር ኤፍራታለች፣ በዚህ ነናታን አሉ፣ በዚህ ቢንያም አሉ። አሁን ያፌት ወጥመድ ውስጥ የገባ ይመስለኛል። እንዴት የሚያመልጥ ይመስላችኋል? እኔ ግን የሚያመልጥ ሁሉ አይመስለኝም። ያፌት ከጽዮን ጋር ያለው ነገር ግራ ቢያጋባኝም ብዙዎቻችሁ ግን ጽዮን እህቱ ናት እያላችሁ ነበረ። እህቱ ብትሆንማ እንደዛ ቤታቸውን ቀምቶ ሜዳ ላይ ያስቀረውም ነበር። እኔ ሲመስለኝ ናታንን መጉዳትና ማሳዘን ስለሆነ ጽዮንንም ይወስድበት ይመስለኛል። አንዳንዴ ሳስበው ጽዮንና ቢንያም ድብን ያለ ፍቅር ውስጥ ገብተዋል። አለመደወሉ በጣም አናዷታል። በየደቂቃው ማውራት ትፈልጋለች። ቢንያም ደግሞ የኤፍራታ ነገር በጣም እያሳሰበውና እያስጨነቀው ስለነበረ እረስቶት ነበረ። ከዛ በኋላ ጽዮን እንግዲህ ደውላለት ካነሳላት በኋላ ተናዳ እንግዲህ ስልኩን ዘጋግታበት ነበረ። ድጋሜ ትደውልለታለች ወይስ አትደውልለትም? በጣም ትወደዋለች፣ ግን ደግሞ እንደምትወደው እንዲያቀባት አትፈልግም ማለት ነው። በሌላ በኩል ግን እንግዲህ አሁን ያፌትን ስለ ማግባት ሳይሆን እየተጨናነቁ ያሉት ቢንያምና ነገነት፣ የእሷን እናትነት እንዴት ማሳመን እንዳለባት ኤፍራታ ሳታዝን እንዴት ማሳመን እንዳለባቸው እየተመካከሩ ነበረ። እንግዲህ በቀጣይ ክፍል ምን ይፈጠራል? ምን ሊሆን በቀጣይ ክፍል ምና ይሆናል? እስከዛው ግን ባይ ባይ።